ወዳጄ ሆይ፣ ዛሬ ላይ እየተደላደሉ ለዘላለም የሚኖሩ መስሎህም አትፍራ። ፀሐይም ትጠልቃለች እና ጨርሶ የማይጨልምም እና በአጣሁን ነገር ውስጥ ያገኝ ሆን አስብ። ክፉዎች ከሚወስዱብህ የሚሰጡት ምህርት ይበልጣል። ከደጎች ይልቅ ጨካኞች ግዙህን በማስተዋል እና በጥንቃቄ እንድታደርግ ያስተምረሃል። የምቾት ቀጠና ሲነካ መብረት ትጀምራለህ። ገፊ አድራሽ ነው። እውነት ማር አይደለችም እና አትጣፍጥም እየመረረች ግን ታደናለች ሰላም ጤና ይስጥልኝ ውድና የተከበራችሁ የተከበራችሁ ውድ የቻናል ቤተሰቦች እንዴት አላችሁ እግዚአብሔር ይመስገን እኔ ሰላም ነኝ ሰላማችሁ ይብዛልኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ላይክ እያደረጋችሁ ቤተሰብ ሆኖ ቤተሰብ የሆናቸውን ላይክ እና ኮሜንት እያደረጋችሁ አብሮእናታቸውን አሳዩኝ ዛሬ የጀላችሁ የመጣሁት ሀረግ ድራማ ከባለፈው ክፍል የቀጠለ ነው እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ ከባለፈው ክፍል ላይ ቤዛ ጓደኛዋን ህይወትን ለመፈለግ ፖሊስ ጣቢያ ሄዳ እንደምታመለክት ብለን ነበር ያቆምነው። ናኦል እና ቤዛ ፖሊስ ጣቢያ ሄደው አመልክተው ወቅ እያደረጉ ወደ ቤታቸው እየተመለሱ ነው። ቤዛ በጣም ደክሟት ና ታርፋለች። ናኦልም አመመሽ እንዴ? እንደዚህ ውርጭ ከቤት መውጣት አልነበረብሽም ይላታል። እሷም አይ ግዴታ ማመልከት ስላለብኝ ነው። ደግሞ ከቤት መውጣቴ ጥሩ ነው። በእንደዚህ አይነት ሙድ ቤት ብቆይ በጣም ነበር የሚደብረኝ ትለዋለች በቃ እንደዚህ አትሆኚ ሁሉንም ነገር ፖሊሶች ይጨርሱታል። ደግሞ ሁሉም ከልክ አያልፍም፣ አንቺ ብቻ ተረጋጊ ይላታል። እሷ እኮ ለእኔ ብዙ ነገር አድርጋልኛለች። እሷ ለእኔ ጓደኛ ብቻ አልነበረችም፣ ብዙ ነገሬ ነች። በራሴ በጣም ነው ያፈርኩት፣ ትላለች ቤዛ። ተይ በቃ ተረጋጊ፣ ራስሽን በዚህ ልክ አታጨናንቂ እያለና ኦል ያረጋጋታል። ወደ ገኔ ወደነ ገኔ ስመልሳችሁ ገኔ ተነስታ ልጄ በጣም ናፍቃኛለች፣ ከሩቅም ቢሆን አይቻት እመለሳለሁ ብላ ልትወጣ ከቤት ትዘጋጃለች። ዳጊም እንዴ እናቴ ገና መራመድ እንኳን በደንብ ሳትችይ አሁን ውጭ ወጣለው ስትይ ትንሽ አታስቢም? ለህቴም ከሆነ ደግሞ በቃ እኔ ደውዬ እጠራታለሁ እሷ ትመጣለች። ቆይ ለእኔ ትንሽ አታስቢም? አንቺ ወተሽ የሆነ ነገር ብትሆኒ እኔ እንዴት ነው የሚሆነው? ለእኔ ማናለኝ? ይላል ዳጊ። እንደዚህ እያወሩ ቢኒያም ይመጣል። እንዴ ገኒ የት ልትሄጂ ነው? ይላታል። እሷም ልጄን አይቼ ልመጣ ነው ትለዋለች። እንዲህ እንደዚህ ሆኖ ሽማ አትሄጂም። እሷን በቃ እኛ ደውለን እንጠራታለን። ቆይ እኛ ብንፈቅድልሽ ስልትወጪ ነው ይላታል። አዎ ወጣለውም ልጄ በጣም ነው የናፈቀችኝ ትላለች ገኒ። እኛ ኮ አንቺ አንድ ነገር ከሆንሽ እኛም ሰው አንሆንም፣ ለኛም ማስቢልን እንጂ ይላታል ቢኒያም። ዳጊም በቃ አሁን እኔ ቆንጆ ቁርስ ሰርቼ ቡና ፈላለውኝ ይላል። ፍቅራቸው በእውነት በጣም ነው የሚያስቀን ነው። ቤዛም ወደ ቤቷ ስትመለስ ሎሊት እንዴ ቆይ ጓደኛሽን ወደ ጥረሹ ስፖርት ውስጥ እንዴት ነው ትላታለች። ቤዛም ወይዘሮ ሎሊት ይህንን ነገርሽን ባጭሩ አድርግልኝ ትላታለች። ሎሊትም ሎሊትን በውስጧ አንቺንማ በእጅሽን በእግርሽን ገብቼ አንቺን መጀመሪያ ማሳመን አለብኝ ከዛ ወደ ናታን ይሄዳለሁ። ትላለች ሎሊትም እንዲህ ቤዚህ በቃ ምንም ነገር አላውራ እንዴ በቃ እኔ ትንሽ አላሳዝናችሁም ከእናንተ ጋር ካላወራሁ ቆይሽኔ ከማን ጋር ላውራ ትላለች። ቤዛም አንድ ታውሪ ያለሽ የለም ግን የምታወሪውን ነገር ምረጭ ነው የተባልሽው። ይህን የብቸኝነት ለማንም አይታየውም። እኔ ሁሌም ስናገር ተናጋሪ ነው የምባለው። ሌሎት ከፋሽ ወይ ጨነቀሽ ወይ ሆድባሰሽ ወይ የሚለኝ ሰው የለም። ተሻለሽ ወይ ብሎም እንኳን የሚጠይቀኝ ሰው የለም። በዛም አንቺ ነሽ እኮ ሰው እንዳይቀርብሽ እንዳይጠጋ እያደረግሽ ያለሽው። ታይ ቤዚ እኔ እንኳን ጥፋት ባጠፋ እናንተ አሞኛል እንዴት ሆንሽ ተሻለሽ ወይ ብላችሁ አጠይቁኝም እናንተ ግን አንድ ቃል ሲወጣኝ ተባብራችሁ አንድ ላይ ትወጡብኛላችሁ። ቤዜም ቆይ እንደዚህ አትበይ ሎሊት፣ እኛ እኮ የምታደርገው ነገር ስለሚያናድደን ነው እንጂ ጠልተንሽ አይደለም። ሎሊትም በቃ ቶሎ ቶሎ አትቆጪ፣ በጣም ይከፋኛል። ደግሞ ጓደኛ አይነሽ የምታረቅልሽ ነበረ ትላታለች። ታይ ሎሊት፣ እንደሱ አይክፋሽ፣ በቃ ሁሉም ነገር ይስተካከላል። አንቺም እንድናዝንልሽ ባህሪሽን ማስተካከል አለብሽ። ከዛ ጽየት ትመጣለች ጺም በጣም ታገዛለች። ቤዛም ሁኔታዋን ካየቻት በኋላ ቆይ እዚህ ቤት ማን ነው ደስተኛ? ቆይ ለምንድን ነው ሁሉም ሰው እያዘነ ያለ? ቆይ እኔ በእኔ አቅም ምን ማድረግ እችላለሁ? ሁሉም እኮ ከራሱ ጋር አይደለም? ጧት ማታ ሁሉም ጭንቀት ላይ ነው ያለው። ቆይ በራሴ ምን ማድረግ እችላለሁኝ? አምላኬ ሆይ ምን ባድረግ ነው የሚሻለኝ? ትላለች ቤዚ። ወደና ያፌት መልሳችሁ፣ ያፌት እና ኢፍራታ ምግብ እየበሉ ነው። ኤፍራታንም፣ እንዴ የኔ ንግስት፣ አትበይም እንዴ? ስራ ላይ ጎበዝ እንድትሆኝ በደንብ መብላት አለብሽ፣ ይላታል። አይ እኔ ዛሬ ስራ መሄድ አልፈልግም አሞኛ፣ ቋርጫ ውስጥ ብመጣ። ያፌትም፣ አይ ዛሬ ግዴታ መሄድ አለብሽ፣ መፈረም ያለብሽ ወረቀቶች አሉ፣ ይላታል። ምንድነው የምፈርመው? ገና እኮ ስለ ስራው ምንም ነገር አላውቅም፣ ትለዋለች። እሱም፣ ስራ ካላስጀመርከኝ እያልሽ ስትጨቀጭቅ ይኛል ነበር እንዴ አዎ እሱማ ብዬ ነበር። እኔም እኮ ስራ መጀመሪን አልጠላሁትም፣ ግን ደግሞ ዛሬ ትንሽ አሞኛል። የእኔ ንግስት በቃ አንቺ አትጨነቂ፣ መፈረም ያለብሽን ወረቀቶች እኔ ቤት ይዤልሽ ይመጣለሁ። ይላታል እሷም፣ ግን እኮ ስለ ምን ፊርማ ነው የምታወረው? ገና እኮ ስለ ስራው በደንብ አልጀመርኩም። ትለዋለች የእኔ ንግስት ያስቀመጥኩሽ የስራ ቦታ ትልቅ ኃላፊነት ያለበት ነው። በዛ ላይ እኮ አንቺ ነች ደግሞ ከነሱ በላይ ሆኜ ቤት መኪና እንዲኖረኝ ይፈልጋለሁ ያልሽው ስለዚህ ትሰሪያለሽ ይላታል። አይ እሱ ያለው እያለው ትላለች። እንግዲህ ያፊት ለኤፍራታ የሆነ ሴራ ያሴረባት ይመስላል። ምን ሊያስፈርማት እንደፈለገ አናውቅም፣ ጊዜ በቀጣይ የምናየው ይሆናል። ናታን ወደ ኢንስፔክተሩ ጋር ሄዷል። ኢንስፔክተሩ ናታን ሲያየ በጥንቃቄ ነው አይደል የመጣኸው ይለዋል። አዎ በጥንቃቄ ነው የመጣሁት ይለዋል። እሺ በደንብ መጠንቀቅ አለብህ ይለዋል። እሺ ኢንስፔክተሩም ደግሞ አዲስ ነገር አለ የፍራታ ትላንትና እና ስራ ቦታ ታይታለች። ናታንም በጭራሽ እንደዚህ መሆን የለበትም እንደዚህ ማድረግ የለበትም ይላል እያለ በጣም ይናደዳል። በመሀል ስልኩ ይደወልለት እና ያፌት ነበር የደወለው። ስልኩን ሲያነሳው ናታን ብሎ ሲያወራው ይሄ የናታን ስልክ አይደለም የናኤፍ ነው የናኤፍ ይለዋል። ዋው ስም መቀየር ብዙም ጊዜ አልወሰደብህም ይላል ያፌት። እሱም መጀመሪያ እኔ ጋር ስትደውል ስርዓት ስርዓት ተምረህና፣ አለዚያ ግን ስልኩን ለመዝጋት እገደዳለሁ ይለዋል። ያፌትም አሁን በስራ ደንብ እናውራ የወሰድክብኝን ሴቶች ትመልስልኛለህ ይለዋል። ናታንም በጭራሽ እሱን ማድረግ አልችልም። አይገርምህም? በጣም ፈጣንና በጣም ጥሩ ገቢ እያስገኙ ነው። እሱን ላደርግልህ አልችልም። ድጋሜ ግርሜ ጋር ስትደውል ስርዓት ተምረህና ደግሞ እኔ ስታወራ እየተለማመጥክ መሆን አለበት ብሎ ስልኩን ይዘጋበታል። ያፌትም በጣም ተናዶ ከቤት ይወጣል። ወደ ነፂ የተመለሳቸው ጽ ዳጌ ጋር ደውላ ቴክስት አድርጌልህ ነበር ነገር ግን አትመልስም ትለዋለች። እርሱም ኦ አርክሽነሯል እንዴ አላየውትም። ጽም ሴትየዋን ወትህ አገኘሃት እንዴ ትለዋለች። እርሱም አይ ገና አልወጣውም ለወጣ ነው። እሺ ዳጌ የራስህን እየጠበቅህ ደግሞ ልጅቱን ስታገኛት እንዴትም ብለ ሁሉንም ነገር እንድትናገር አድርጋት። ግን እሺ በቃ ጽ አንቺ ምንም ነገር አትጨነቂ፣ ሁሉንም ነገር አሳውቅሻለሁ ይላታል። ና ዳጊ እንግዲህ አቤል ላይ ምን ለማድረግ እያሰቡ እንደሆነ እንግዲህ አናውቅም፣ ግን የሆነ ነገር ለማድረግ እየሞከሩ ነው። ከዛ ቤንያም ይመጣበታል ማለት ነው። ቆይ ከማን ጋር ነው ስልክ የምታወራው? ደግሞ አዲስ ስልክ ነው ይለዋል። ቤኒያም ዳጊም፣ አዎ ያኛው ስልኬ እኮ ውስጣክ እያደረገ አስቸግሮኝ ይህንን ገዛሁኝ ይለዋል። ቤኒያም አረባክህ ነው እንዴ ቆይ ዳጊ፣ ምንድን ነው የተፈጠረው ራስክም ችግር ውስጥ እየከተትክ አይደለም አይደል ይለዋል። አራጎት ይሄ እንደዛ አይደለም እኔ እኮ ደግሞ ሕፃን ልጅ አይደለሁም የማደርገውን ነገር ሁሉ ጠንቅቄ አውቃለሁ። ቤንያምም ለምን እንደዚህ እንደምታደርግ በደንብ ይገባኛል፣ ግን ደግሞ እልህ የትም አያደርስም። ደግሞ ከዛች ጽዮን ከምትባል ልጅ ጋር እየተደዋወልክ ከሆነ አሁኑ ነው አቁም። ይህንን ቤተሰብ ሌላ ችግር ውስጥ እንዳትከተው ይለዋል። እንዴ አጎቴ፣ ቆይ ምንድን ምትለው ስለ ጽዮን ደግሞ ከመቼ ወዲህ ነው እንደዚህ አይነት ነገር የምትናገረው? ጽዮን ላንተ ምን ያክል እንደምታስብልህ አታውቅምና ነው ቤንያምን። አይ በደንብ አውቃለሁ። ስማኝ ዳግም፣ እያስጠነቀኩ ነው ያለሁት። እንደ እድሜ ሆነ፣ ተቀመጥ አንተም እናትህም እኔም ያለብን ችግር ይበቃናል አንድ ነገር ብሰማ ግን የማይሆን ነገር ነው የሚፈጠረው ደግሞ ሁለተኛ እንደዚህ አይነት ነገር እንዳትመልስልኝ ዳጊም እሺ በቃ እሺ አንተም አትናደድ ትታመማለህ ይለዋል ቤዛ የፂ ጭንቀት በጣም ስለገባት ፂም ታናግራታለች ከዛ ፂም ቢኒያም በጣም እንደናፈቃት እና ከሱ ውጭ ሌላ ነገር ማሰብ እንዳልቻለች ከሀሳቧም እሱን ማስወጣት እንዳልቻለች ውስጤን ሲጎዳ ይታወቀኛል ትላልታለች። ፂ ቤዛም ፍቅር ምን እንደሆነ ከኔ በላይ ሊረዳው የሚችል ሰው የለም። ከዛ ቤዛም ቆይ ግን ለምን እንደዚህ አናደርግም ብለው የሆነ ነገር ያስባሉ። ፂም በሀሳቧ ትስማማለች። ምን እንዳሰቡ ግን በቀጣይ ቪዲዮ የምናየው ይሆናል። ወደ ኤፍራታ ስመልሳችሁ፣ ኤፍራታ አቤል ቤት ውስጥ እዚህ ከእናንተ ጋር እንድኖር የፊትን አሳመኝ ብሏት ነበረ። በማስፈራራት እሷም ደግሞ ያፌትን ጠይቀው በጭራሽ ይህን ነገር ማድረግ አልችልም ብሏት ነበር። አቤ ግን በግድ ሻንጣውን ይዞ ቤት ውስጡ መጥቷል። ኤፍራታም ቆይ አንተ ምን እያደረክ ነው? ያፌት ደግሞ ይህን ነገር ፈጽሞ እንደማያደርግልኝ ነገረኝ። ቆይ አንተ ግን ምንድን ነው የምትፈልገው? ትለዋለች። አሁን እዚህ እሱ ካይመጣ ከዚህ ቤት ሻንጣህን ይዘ ውጣ ትለዋለች። እሱም እንደፈለገሽ ውጣ የምትይኝ ውሻ አይደለሁም። አሁን በያፍጥኝ ደውይለት ከዛ እኔም የምደውልበት ቦታ ስለሚኖር ቦታ ተቃይረ እንደውላለን ይላታል። ምክንያቱም እንግዲህ ፖሊስ ጣቢያ ደውሉ ናታን ሰው ሲገል የሚያሳይ መረጃ በእጁ ስለያዘ ያንን አሳልፎ እንደሚሰጥ ያስፈራራታል ማለት ነው። ስመጣ ግን ክፍሌን አዘጋጅተሽ ሻንጣይን ማስገብተሽ ጠብቂኝ፣ ቢሮ ጥሏት ይወጣል። ኤፍራታ በጣም ትናደዳለች። ከዛ ጽጋ ደውላ ሁሉንም ነገር ትነግራታለች። ደግሞ እኮ ፖሊስ ምናምን እያለ ገና ከመግባቱ ነው ሊያስፈራራኝ የሞከረው። ም ይሄ የማይረባ ደሞቺ በቃ ብዙ መጨናነቅ የለብሽም። ደሞ እኮ አንቺ በዚህ ሰዓት እንክብካቤ ነው እንጂ የሚያስፈልግሽ ብዙ መጨናነቅ የለብሽም። አሁን እኮ ነፍሰ ጡር ናት ስላታለች። ደሞ ትንሽ ቆይቼ መጥቼ ይሻለሁ ብለው ስልኩን ይዘጋሉ። ናኦል ኦል ወደ ቤዛ ቤት ይመጣል። ሉሊትም አንድ ነገር ልምከርህ፣ እዚህ ቤት ጤነኛ ሰው ያለ እንዳይመስልህ። ቤዛን አፍቅረሃት ከሆነ ወይም እሱ አፍቅረሃት ከሆነ ቢቀርብህንም ይሻለው ለራስ ብዬ ነው ትለዋለች። እሱም የምን ፍቅር እሷ እንዲሁ ጓደኛ ናት ይላታል። ሁሉም ሰው አጀማመሩ እንደዚህ አድርጎ ነው እኔ ግል ልንገርህ ብዬ ነው ትለዋለች። ከዛ እሷም ወደ እሱ ጠጋ በማለት ስማኝ፣ እዚህ ቤት ስላለው ነገር ልንገርክ፣ ቤዛ ማለት በናታን ፍቅር ያበደች ሴት ናት። እሱ ደግሞ ምንም አይፈለጋትም። ስትደነግጥም ይሆን ናቱ ድረስ፣ እንቅፋት ሲመታትም ናቱ ድረስ ስትል ነው የምትውለው። እኔ ለራስ ብዬ ነው ትለዋለች። በኋላ ከምታለቃቀስ ብዬ ነው አሁን ናተን ፌጅ ቢሰጣት ወደ ነው የምትሄደው? ለራስ ብዬ ነው ትለዋለች። እና ወይዘሮ ሉሊት የማውቀውን ነገር ኔ ነገርሽኝ። ምንም አዲስ ነገር የለውም። ደግሞ ስለ ራሶች ቤተሰብ ለማታውቂው ሰው እንደዚህ ተብሎ አይወራም ይላታል። ቤንያም ገኒና ቤል ቁጥ ብለው እየተጫዋወቱ ነው። በመሀል የዳርጌ ስልክ ይደወልለት ና ያነሰዋል። ከዛ ይደነግጣል። ምን ይላል። ከዛ ስልኩን ከእጁ ላይ ተቀብሎ ቢኒያም ወደ ጆሮ ያስጠጋል። ከዛ ምን እንደሰማ አልታወቀም ነገር ግን በሩጫ ከቤት ይወጣል። ግን ምን ተፈጥሮ ነው ምንድን የሆነው እያለች ቪዲዮ ያቆማል። በቀጣይ ቪዲዮ ምን እንደተፈጠረ የምናይ ይሆናል። እስከዛው ለሁላችሁም መልካም ጊዜ።